እንደምሰነበታችሁ፣ ልጆቻችን ይህ ዘኬዎስ የተሰኘው ለአጭር ጥያቄዎች አጭር ምላሽ የሚሰጡበት ዝግጅታችን ነው። በዛሬው ዝግጅታችን ቅዱሳን መላእክትን በተመለከተ በርካታ ጥያቄዎች አዘጋጅተንላችኋል። እየሞከራችሁ እንደምትማሩ ተስፋ እናደርጋለን። መልካም ጊዜ። መልአክ ማለት ምን ማለት ነው? ዘመድ፣ ታማኝ አገልጋይ፣ መልእክተኛ ወይም ተላላኪ? መልእክተኛ ወይም ተላላኪ ካላችሁ በትክክል መልሳችኋል። ቅዱሳን መላእክት በየትኛው ቀን ተፈጠሩ? በፍጥረት የመጀመሪያ ቀን፣ በፍጥረት ሶስተኛ ቀን ወይስ በፍጥረት ስድስተኛ ቀን? በፍጥረት የመጀመሪያ ቀን ወይም ደግሞ በዕለተ እሁድ ካላችሁ በትክክል መልሳችኋል። ልጆቻችን መላእክትን ለመሆኑ ማን ፈጠራቸው? በራሳቸው ተፈጠሩ፣ እግዚአብሔር ፈጠራቸው፣ ወይስ ሰዎች ፈጠሯቸው? እግዚአብሔር ፈጠራቸው ካላችሁ በትክክል መልሳችኋል። ቅዱሳን መላእክት ተፈጥሯቸው ከምንና ከምን ነው? ከእሳትና ከውሃ፣ ከእሳትና ከነፋስ ወይስ ከአፈርና ከውሃ? ከእሳትና ከንፋስ ካላችሁ ትክክል ብላችኋል። እግዚአብሔር መላእክትን እንዴት ፈጠራቸው? በአርምሞ ወይም ምንም ሳይናገር በነቢብ ወይም በመናገር ወይስ በገቢር ያ ማለትም በስራ በአርምሞ ወይም ምንም ሳይናገር ካላችሁ በትክክል መልሳችኋል ከሚከተሉት ውስጥ ስለ ቅዱሳን መላእክት ትክክል ያልሆነው የትኛው ነው ረቂቃን ናቸው አይሞቱም አይወለዱ፣ ጾታ አላቸው። አዎ ጾታ አላቸው ነው መልሱ ካላችሁ ትክክል ናችሁ። ምክንያቱም መላእክት ጾታ የላቸውም። ቅዱሳን መላእክት በቁጥር ስንት ናቸው? 99 መቶ ሺህ፣ አይታወቅም አይታወቅም ካላችሁ በትክክል መልሳችኋል። ቅዱሳን መላእክት በነገድ በነገድ ወይም በወገን በወገን ይከፈላሉ። ለመሆኑ የቅዱሳን መላእክት ነገድ ወይም ወገን ስንት ነው? ዘጠና ዘጠኝ እልፍ አእላፋት፣ ወይስ አንድ መቶ አንድ ዘጠና ዘጠኝ ካላችሁ በትክክል መልሳችኋል። የቅዱሳን መላእክት ከተሞች ስንት ናቸው? ሶስት፣ አምስት ወይ ሰባት? ሶስት ካላችሁ በትክክል መልሳችኋል። ከሚከተሉት ውስጥ የመላእክት ከተማ ያልሆነው የትኛው ነው? ኤረር፣ ኢዮር፣ ሰማይ ውዱድ ሰማይ ውዱድ ካላችሁ በትክክል መልሳችኋል። ሦስቱ የመላእክት ከተሞች የሚባሉት ኢዮር፣ ራማና ኤረር ናቸው። በአብዛኞቹ የመላእክት ስሞች ላይ የሚገኘው ቃል የትኛው ነው? ዳይ ናይ፣ ወይስ ኤል? ኤል ካላችሁ በትክክል መልሳችኋል። ኤል ማለት እግዚአብሔር ማለት ነው። ለምሳሌ ሚካኤል፣ ገብርኤል፣ ኡራኤል፣ ራጉኤል፣ ሩፋኤል እያልን እንጠራለን። ጌታችን መድኃኒታችን ኢየሱስ ክርስቶስን እንደምትጸንስ ለእመቤታችን ያበሰራት መልአክ ማን ነው? ቅዱስ ገብርኤል፣ ቅዱስ ዑራኤል ወይስ ቅዱስ ሱሪያል? ሊቀ መላእክት ቅዱስ ገብርኤል ካላችሁ በትክክል መልሳችኋል። በዚህም ምክንያት አብሳሪት ትስብእት እየተባለ ይጠራል። የመላእክት ምግባቸው መጠጣቸውና እረፍታቸው ምንድን ነው? እንቅልፍ፣ ምስጋና ወይስ ደስታ? ምስጋና ወይም እግዚአብሔርን ማመስገን ካላችሁ በትክክል መልሳችኋል። መላእክት እንደ ሰው ልጆች አይራቡም፣ አይጠሙም፣ እንጀራ አይመገቡም ምግባቸው መጠጣቸውና እረፍታቸው ምስጋናቸው ነው። ሊቃነ መላእክት ወይም የመላእክት አለቆች ተብለው የሚጠሩት ቅዱሳን መላእክት ስንት ናቸው? አምስት፣ ሰባት ወይስ አስር? ሰባት ካላችሁ በትክክል መልሳችኋል። መልአክ የነበረ በትዕቢቱ ምክንያት ግን ወደ ምድር የተጣለው ወይም የወደቀው መልአክ ማን ነው? ሳጥናኤል፣ ሰዳክያል፣ ሱራያል? ሳጥናኤል ካላችሁ በትክክል መልሳችኋል። በሳጥናኤል ምትክ የመላእክት አለቃ ተደርጎ የተሾመው ማን ነው? ቅዱስ ሩፋኤል፣ ቅዱስ ሚካኤል ወይስ ቅዱስ ሳቁኤል? ቅዱስ ሚካኤል ካላችሁ በትክክል መልሳችኋል። በምስሉ ላይ የምትመለከቱት መልአክ ማን ነው? ቅዱስ ገብርኤል፣ ቅዱስ ሚካኤል ወይስ ቅዱስ ሱሪያል፣ ቅዱስ ሚካኤል ካላችሁ በትክክል መልሳችኋል። ከሚከተሉት ውስጥ ትክክለኛው የቅዱስ ሚካኤል ስም ትርጉም የትኛው ነው? ማን እንደ አምላክ፣ ሁሉ በእርሱ ሆነ፣ አምላክ ከኛ ጋር ነው ማን እንደ አምላክ ወይም መኑ ከመ አምላክ ካላችሁ በትክክል መልሳችኋል። በመጽሐፍ ቅዱሳችሁ ውስጥ በተጠቀሰ ታሪክ መሠረት የጦቢትን አይን የፈወሰው መልአክ ማን ነው? ቅዱስ ሩፋኤል፣ ቅዱስ ፋኑኤል ወይስ ቅዱስ ሳቁኤል? ቅዱስ ሩፋኤል ካላችሁ በትክክል መልሳችኋል። ለቅዱሳን መላእክት የምንሰግደው ስግደት የምን ስግደት ይባላል? የአምልኮ የጸጋ ወይስ የአክብሮት? የጸጋ ስግደት ይባላል። ለቅዱሳን ሁሉ የምንሰግደው የጸጋ ስግደት ነው። የተከበራችሁ የቻናላችን ተከታታዮች ለዛሬ ቅዱሳን መላእክትን በተመለከተ ያዘጋጀንላችሁ ጥያቄዎች የእስካሁኖቹ ነበሩ። ስለ ቅዱሳን መላእክት ማወቅ የሚገባችሁ ነገሮች ግን እነዚህ ብቻ አይደሉም። በሌላ ተጨማሪ ዝግጅት ሌሎች ጥያቄዎችን ደግሞ ይዘንላችሁ እንቀርባለን። እስከዛው ግን ያወቃችሁትን ለሌሎች ለማካፈል አትሰስቱ። ሁልጊዜም እንደምንላችሁ አገልግሎታችን ለብዙዎች እንዲዳረስ ቪዲዮዎቻችንን ላይክ እና ሼር በማድረግ እንድታግዙን በአክብሮት እንጠይቃችኋለን። የምናቀርባቸው ዝግጅቶችም በተጫኑ ጊዜ ወዲያውኑ ወደ እናንተ እንዲመጡ ቻናላችንን ሰብስክራይብ እንድታደርጉ በአክብሮት እንጠይቃችኋለን። በሚቀጥለው ጊዜ በሌላ ዝግጅት እስከምንገናኝ በቸርቆዩን መልካም ጊዜ ነው።